እሺ እና ማስቴ አሁን ምነው የሚያስለቅሰሽ? በእናትሽ ተረጋጊ፣ በቃሽ። ማስቴ ደግሞ እኮ መሄድሽ ግድ ከሆነ ቀጣይ ክረምት ስትመጪ እኮ መስራት እንችላለን። ገና ክረምት ነው። ቁጭ እኔን፣ ተረጋጊ። ክረምት መስራት አመት ሙሉ ኮሎ ማስቴ፣ ወይ አብረሽ ጋርም እኮ እየመጣም ቢሆን እኮ አብረን ቪዲዮ ዞ ካለሽበትም እንሰራለን። አንዳንድ ቀን እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን፣ ስቃዩ ቁል ዳገት ቁል ቁልቁለቱን፣ ተማጽንኩ ማስቴ አለ። ምንድን ነው? ምንድን ነው? ምንም ማስቴ አለ። ሰሎሞን ምንድን ነው? እና ማለት አሁን በቃ ከእንግዲህ ልትሄጂ ነው? በቃ እሺ፣ ቆይ ለምንድን ነው የምታለቅሰው? በቃ ልትሄጂ ነው አይደለ? ልሄድ ነው ምን ማለት ነው? እኔን ጥልኝ ነው እንደው አንቺ ልትሄጂ አይደል? ነው የምትሄደው ማለት ከተለያየን ምን አድርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈ፣ አይቆጨኝ ምኔ፣ እሱ ይበቃኛል። እሺ፣ ምንድን አድርግ ነው ምን ላደርግ? እኮ አንቺ እኮ ምንም አላደረግሽም። በቃ ሂጂ፣ አንቺ በቃ ሂጂ። በቃ ግዴታ ነው አለ፣ ቤተሰብ ነው ያዘዘሽ። ሂጂ በቃ ችግር የለም። ከተለያየን ምን አደርጋለሁ? እችለዋለው አብረን ባለን ጊዜ ብዙ አሳልፈናል። አይ ቆጨኝም እኔ እሱ ይበቃኛል። እኔ እንደምወድ አውቃለው። ሰላም እንዴት ናችሁ ቤተሰብ? እኛ ፈጣሪ ይመስገን በጣም ደህና ነው። ያው ቤተሰብ እንግዲህ ዛሬ ከእናንተ ጋርም ከናብርሽ ጋርም ልንለያይ የመጨረሻችን ነው ማለት። ምክንያቱም እኔ ለትምህርት ወደ አያቴ ይልህር ነው እና ከምር በጣም ጨንጎኛል ማለት። እኔ እዚህ ብዙ ስራ እሰራለሁ ብዬ አስቤ ነበር፣ ግን ደግሞ በቃ እዚህ እንድማር አልተፈቀደልኝም እና ወደ ሌላ ቦታ ከቴጋ ወደ ትምህርት ለመሄድ ነው። እና ብርሽንም አልነገርኳቸውም። ያው ገናው ልነግራቸው ደውዬ ላቸዋለሁ እየጠበቅኳቸው ነው ማለት። በቃ እኔ መሄድ አልፈለኩም ነበር፣ ግን የግድ ነው መሄድ። ከዚህም ቤተሰብ በቃ እዛ ነው መሄድሽ የምትማሪ እየተባልኩኝ ያስገድደውኛል እና ቤተሰብ የምር እናንተም በጣም ነው የምትናፍቁኝ። ላይክ ሼር እያደረጋችሁ ደግሞ አበረታታቸው። በቃ አብረን እንጠብቃቸው። ማስቴ ማስቴ፣ ያው ምን ነው የሚያስለቅስልሽ? በእናትሽ ተረጋጊ፣ በቃ እሺ። አንቺ ማስቴ ደግሞ እኮ መሄድሽ ግድ ከሆነ እኮ ቀጣይ ክረምት ስትመጪ እኮ መስራት እንችላለን። ገና ክረምት ስንት ቀናለን መሰለሽ? አመት እኮ ነው ዘው ቁጭ ምለው ማዘር እንዴት አድርገን እናስረዳትሽ? ኧረ በእናትሽ ማስቴ እኔንም በእናትሽ ያስጨነቅሽኝ እኮ በእናትሽ ቆይሽ፣ ለአብርሀም ነግረሽዋል? አልነገርኩትም። ምን ብዬሽ ነው የምነግረው? ማስቴ በእናትሽ ሲያታቅሽ በቃ አብርሽም ጠና አብርሽ ጋር ቢሆን ማዘሯ እንደኔና አብርሽ በቃ እናናግራታለን እኮ አንቺ እኮ በደምብ ስላላስረዳሻት ይሆናል ነገር። በቃ እሺ፣ ተረጋጊ። በቃ ታልቅሽ። አንቺ አልቅሰሽ እኮ እንትን ለውጭ ነገር የለም። ሲጀመር መጀመሪያ ነው። ይሄን እንድን ተማማ። ኧረ በእናትሽ ማስቴ አታልቅሽ። እሺ፣ አሁን በቃ በእናትሽ አብርሀም ከመጣ እንዲሆን ካየሽ በቃ እሱን እንትን ይለዋል። በእናትሽ አታልቅሽ። በቃ ቻል አድርጊው። ኧረ፣ በማርያም ማስቴ እኔን ማስጨነቅሽኝ። እኮ እሺ፣ ተረጋጊ ቋንጭኩ ክረምት ጋ እኮ መስራት እንችላለን፣ ስትመለሽ ክረምት ገና፣ እስከ ክረምት ነው፣ አመት ሙሉ እኮ ነው። እዛ ብቻዬን ቁጭ ምናምን፣ በእናትሽ ማስቴ፣ ወይ አብረሽ ጋም እኮ እየመጣም ቢሆን እኮ አብረን ቪዲዮ ዘው ካለሽበት እንሰራለን። ምንድን ነው አለ፣ ማስቴ፣ ምን ሆነሽ ነው? ምን ሆናችሁ ነው አንተ? ምንም አይለማልሽ፣ ማስቴ አንተ፣ አለ ምንድን ነው? ሰላም ነው? ምንድን ነው? ምን ሆነሽ ነው ማስቴ? በእናትሽ ታልቅሽ፣ በቃ ንገሩኝ። ምንድነው የሆነችው? ምን ሆናችሁ ነው አንተ፣ የምታለቅሱ? አረ ምንም አልሆንም አብርሽ እስኪ ምን ሆነሽ ነው? ምን ሰለሞን ምንድነው? ነው ነገር ተረጋጋ። በቃ ነገር ማስቴ በቃ ታረጋጅናን ንገሪ ምንድን ነው? አታልቅሽ። በቃ እንደነገርኩሽ በቃ፣ አታልቅሽ። ማስቴ፣ በእናትሽ እኔንም ጨምረሽ ያስጨነቅሽኝ ችግር አለ? ምንም ችግር የለም። እሺ

እናቴ በቃ ወደዛ ደሽ ነው የምትማሪ ብላኝ አለች። መቼ ነው ያለችው? ባለፈው ጀምረን ያለችው። እና መቼ ነው የምትሄጂው? ትምህርት ከፍተረው አሁን ሂጅ እያለች ነው እና ዛሬ ነው የሚነገረው? አላ፣ መቼ ልነግርህ ነው። ማስቴ ግን እኮ እዚህ እኮ ተመዝግበሻል አይደል? ምን ወዛክ መሄድ አስፈለገሽ? እኔማ መቼም እዚህ ስመዘገብሽ ትለኛለች ብዬ ነው። እና በቃ ልትሄጂ ነው? አሁን ልሂድ። ድሮ ምን ሆኖ ነው አሁን ቤቢ እኛ ልጅ ጥላ እና ምን ቀረን? በቃ እንደዚህ ነው። አብርሽ ተረጋጋ እንጂ። አንተ መናገር አልነበረብሽ አሁን። ሁሉ ተይ ስትሆን ነው የምትነግሪኝ? እሺ ብነግር ኖሮ ስምንት አመጣ ነበር። ምንስ ባል ማመጣ እኮ ጭንቀት አብርሽ ተረጋጋው ቀድማ ለመናገሯ እኮ ጥፋት ነው እሺ እሷስ ምን ታደርግ አንተ ለራስ ብቻ ነው እንደ የምታስበው እሷም እኮ ለኛ ታስባለች ማለት ማለት እንዳትጨነቅ ብላ ነው በቃ ቀድም ያልነገረች ተረጋጋና አንተ በዚህ ጭንቀት እያለች ጥራት ታደርጋለህ እንዴ አሁን ሰዓት አብርሽ መፍትሄ ነው መፈለግ ያለብን። በቃ እናቷን ሄደን ስለ ስራውም ያለውን ነገር የጀመር ነው ስራ ያለውን ስንት ስራ አለ ፕራንኮ ብቻ እኮ የለም ባላገሮቹ አለ ብዙ ስራ እኮ አለ አብርሽ በቃ እናቷን ሄደን በምንችለው አቅም እናስረዳት እንጃውን ዝም ብለህ ጥለህ ቤት የኛም ስራ እኮ ጭምር ነው የሚስተጓጎለው፣ አይደል እና ማለት አሁን በቃ ከእንግዲህ ልትሄጂ ነው በቃ? እሺ ቆይ ደግሞ ለምንድን ነው የምታለቅሰው? በቃ ልትሄጂ ነው? አዎ ልሄድ ነው። አንቺ ልትሄጂ እንደምን? እንደው ጥላ ነው የምትሄደው? አብራም ተረጋጋ እንጂ በዚህ ሰዓት መጃ ሰዓት አይደለም። እሺ ምንድነው የምትልኝ? በቃ አለመነገሩ እኮ ጥፋት ነው። እሺ እኔ እንኳን እንደዚህ ተደብር አላሳዝናችሁም። ጭር ትንሽ አንቺ ምን አጠፋሽ አላልኩኝ። ማለት በቃ ችግር የለም። ተማሪ በቃ አብርሃም አንተ ምንድን ትሄድ እየፈቀድክ ነው እንዴ? በቃ ሄደን እናቷን እናናግራት። የምናናግራት ነገ ልትሄድ፣ አሁንም ባለው ነገር እኮ እናናግራት። በቃ አሁን እኮ ብዙ የጀመርናቸው ስራ አሉ። የከተማውን ቪዲዮ ጀምረናል። ባህል ሀገሮች አለ። አብርሽ፣ ሄደን የሆነ ነገር እንበላት። አሁን ተረጋጋ። በቃሽ። በቃ ምንም ነገር ማውራት አልፈልግም። እሺ ምንድን አደርግ ነው የምትኝሽው ምን ምን ላይ እሺ ምን እኮ አንቺ እኮ ምንም አላደረግሽም በቃ ሂጂ አንቺ በቃ ሂጂ በቃ ግዴታ ነው አይደል ቤተሰብ ነው ያዘዘሽ ሂጂ በቃ ችግር ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል።